እናንተ እርዳታ ፈልጋለሁ፣ ቻላችሁ በገንዘብ ያልቻላችሁ በዱዓ እገዙኝ ዘንድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? እህት ወንድሞቼ፣ ሰላም ናችሁ? እኛ ደህና ና አልሐምዱሊላህ። እና መሰላችሁ እህት ወንድሞቼ፣ እቺ በቪዲዮ ላይ የምትመለከቷት ባለቤቴ ነች። ጉራ መሀመድ ያሉ ትባላለች የምትኖረው በአማራ ክልል በደቡብ ወሎ ዞን በረጋም በወረዳ በ01 ቀበሌ ስትሆን የሶስት ልጆች እናት ናት። በ2013 ዓ ም በደረሰባት የሳምባ ህመም ከሳምባ ምች እስከ ቲቪ የትየውን መድኃኒት በስድስት ወር ብትወስድ ከይሻላት በመቅረቱ ከነበረችበት የወረዳቸው ሆስፒታል እስከ ወደ ዴሴ ሪፈራል ሆስፒታል ጠሪፈ የተባለች ስትሆን ተጨማሪ ምርመራ በማድረግ የሳንባዎች የሁለቱም ሁለቱም ተጠብሰዋል እና የሳንባዎች ሼዴ ምስሮች ከፍተኛ ተጎድተዋል በመባሏ ለተጨማሪ ምርመራ ወደ ጥቁር አንበሳ ሆስፒታል ሪፈር ትባላለች። ጥቁር አንበሳ ሆስፒታልን በመሄድ ምርመራ ብታደርግም የሳንባዎች ሼዴ ምስሮች በመጎዳታቸው ምክንያት መፍትሄ የለንም፣ መፍትሄ ሊሆን የሚችለው የሳንባ ንቅለ ተከላ ነው፣ ይኸውም በሀገር ውስጥ የለም በውጭ ሀገር ከተሰራ እንጂ በመባል እና ያለ ኦክሲጂን መቆየት ስለማትችል በቤት በኦክስጂን እየታገዘች እስከ አሁን ትገኛለች። እና እህት ወንድሞቼ እኔ ባለቤቷ ነኝ። እስካሁን ብዙ ተስፋ ስላሳዩኝና ተስፋ ስላልነበረኝ አጀል አጀሏ እየጠበቅ በቤት ውስጥ ትገኛለች። ነገር ግን ሰው በአጀሉ እንጂ በህመም አይሞትም። አሁን ላይ በውጭ ሀገር ሪስ ትታከማለች የሚል ተስፋ ስላሳዩኝ እኔ ያለኝ አቅም አማቶች ሳይተጠቀም የእናንተን እርዳታ መከጀላለሁ እና የምታቋትም የማታቋትም የቻላችሁትም ተባበሩኝ። የልጆችን እናት አድረፉልኝ። ወሰላም አለይኩም ረመቱላ በረካቱ እና እህት ወንድሞች በቻላችሁት በዲዋውም በቻላችሁት አቅም ተባበሩኝ። ለማንኛውም ለማንኛውም መረጃ ከፈለጋቸው ስልክ ቁጥር ዜሮ ዘጠኝ ሀያ ሁለት ሰባ አምስት ስልሳ አምስት ሰላሳ ሁለት ጀማል ካሳው 093757 8827 በዚህ ቁጥር እንዲወላችሁ መረጃ ማግኘት ትችላላችሁ። ለትብብራችሁ አካውንት ቁጥር 1394194461 አመ ምሪዝ 1393402354 እጀመልካ ሰው አቢሲኒያ 7766912 አመ ንሪዝ ሰላም አለይኩም ረህመቱላሂ ወበረካቱ። ትንሽ ነገር ነው መናገር የምችለው ትንፋሽ ስለሚያጥረኝ ውድ የኢትዮጵያ ልዩ ወደዚህ ሚዲያ ያቀረቡ የእናንተ እርዳታ ፈልጌ ነው። ከሁለት ሺ አስራ ሶስት እስካሁን ድረስ በቤት ውስጥ ባልጋ ቁረኛል የዋልኩ ሲሆን ተሳንባ ምች እስከ ሳንባ ቲቪ ተብዬ መድኃኒቶችን በስድስት ወር ያህል በውስጥ ምንም ለውጥ ሳላገኝ ቀረ። በዚሁም ምክንያት ወደ ከፍተኛ ሕክምና ወደ ጥቁር አንበሳ ተላኩኝ። ጥቁር አንበሳም ገብቼ ስመረመር ሁለቱም ሳንባዎችሽ ተጎድተዋል፣ ተጠብሰዋል፣ ልብሽ ላይ በከፍተኛ ጫና እያደረሱብሽ ነው። በዚህ ምክንያት መንቀሳቀስ አልችልም፣ መተንፈስም አልችልም። ወደ ውጭ ሀገር ነው ሳምባ ነቅሎት ወደ ውጭ ሀገር ተልከሽ የሳምባ ነቅሎት ተከላ ነው የሚካሄድልሽ ተባልኩኝ። ይህን ለማድረግ ምንም አቅም የለኝም። አቅም ስለሌለኝ ወደ ቤቴ ተመለስኩ። ቤትም ተመልሼ በኦክስጅን ነው ያለሁት እስካሁን ድረስ። ስለዚህ ባካችሁ፣ ህመሞች ቀን በቀን እየጨመሩ መጡብኝ። አሁን ላይ የመተንፈስ አቅሙ በጣም ከበደኝ። ባካችሁ ወገኖች እርዱኝ። የእናንተን እርዳታ እፈልጋለሁ። ቻላችሁ በገንዘብ ያልቻላችሁ በዱአ እገዙኝ ስል በአላህ ስም እጠይቃለሁ። ይቺ በቪዲዮ ላይ የምትመለከቷት ባልተቤቴ ነች። የሶስት ህጻን ልጆች እናት ናት። እባካችሁ ለአላህ ብላችሁ የቻላችሁትን በዱአም በገንዘብም ሰበብ ሁኑኝ። አትራፊው አላህ ነው። ለበለጠ መረጃ ከፈልጋችሁ ስልክ ቁጥር 0937578827 0922756532 ጀማልካሰው መርዳት የፈለጋችሁ አካውንት ንግድ ባንክ 1393402354 ጀማልካሰው 1394 አንድ ዘጠና አራት አራት ስልሳ አንድ አህመድ እንድሪስ አቢሲኒያ 77 ዘጠኝ 69 12